ማንቸስተር ዩናይትድ የማንቸስተር ዩናይትድ ብቻ የሆነውን ነገር የፈጸመበት የፈርጊ ታይም ሬሞንታዳ በነዛ ሽርፍራፊ ሰከንዶች ከኤሮፓ ሊግ አድማጮች ዩናይትድ ከቲያትሮ ዓለም ከቲያትሮ ኦፍ ድሪምስ ሞቶ ተነሳ። ዛሬም ሕልሞች ሁሉ ፈጽመው ቅዠት ብቻ እንዳልሆኑ በነዛ ሽርፍራፊ ሰከንዶች አረጋገጠ። የፈርጊ ታይም ፎርሙላው የድል መንፈስ ከኦልትራፎርድ መጥፎውን የውድድር ዓመት ለማዳን ገናናው የላንክሻየር ክለብ ከነ ክፍተቱ ተዋደቀ። ተስፋ መቁረጥ በሕይወት መዝገበ ቃላቱ እንዳልሰፈረ ማረጋገጠ። ዩናይትድ ወደቀ፣ ዩናይትድ ተሰናበተ፣ ዩናይትድ አበቃለት፣ ዩናይትድ ጨረሰ። አሁን ምን ቀረው በተባለበት እነዚያ የመጨረሻ ስድስት ደቂቃዎች የቆሰለው ቀያይ ሰይጣን መቃብሩን ፈንቅሎ ብቅ አለ። እጅግ ተነግሮ በማያልቅ የውጤት መንሸራተት የውድድር ዓመቱ ማስረሻ ጉዞው የድል ፍሬ መድኃኒቱን በአውሮፓ ሊግ ሩብ ፍጻሜ በነዛ ሽርፍራፊ ሰከንዶች ማንቸስተር ድንገት አገኘ። ማን ይሄንን ጠበቀ? ማን ይሄን አሰበ? ማንቸስተር ከነክፍተቱ ኦሎምፒክ ሊዮንን አፈዘዘ። ማንቸስተር ሞቶም ማሸነፍ የደም ውርሱ ጸጋ በረከት መሆኑን አሳየ። ተስፋ በሚያስቆርጡ ገጠመኞች መካከልም ተስፋ ሳይቆርጥ እስከ መጨረሻው ሰከንድ መፋለም የዩናይትድ መልክ መሆኑን ዩናይትድ ሞቶም አረጋገጠ። የማታ ማታም ድራማውን መፈጸም የአሸናፊ አባቶቹ ዘላለማዊ የድል መንፈስ ውርስ በዝቅታው ዘመንም አብሮት እንዳለ ማንቸስተር ዩናይትድ ለሚጠራጠሩት አሳየ። ነገሩ ወዲ ነው። ዩናይትድ ከፈረንሳይ የሆነና ስህተት ማስታወሻ መርቶ ሁለታቻ ከወጣበት ውጤት ቤቱ ማግስት ሲዝኑን ለማዳን ዩሮፓ ሊግን አሸንፎ በአቋራጭ ወደ ነገሰበት ቻምፒየንስ ሊግ ለመመለስ ከኦልትራፎርድ 2ለ0 የመራውን ጨዋታ ሁለታች አደረገ። 30 ደቂቃ ጭማሪ ማንቸስተር ቴሌሶን በቀይ ካርድ ባጣው ሊዮን አራት ለሁለት ተመራ። ሊዮን በ10 ተጫዋች ገናናውን ቀይ ለባሽ ክው አደረገ። አግሬጌት ሊዮን 6ለ4 ይመራል። ጨዋታው 114ኛው ደቂቃ ደርሷል። ዩናይትድ አራት ለሁለት እየተመራ ነው። በቀሪው ደቂቃ ወደ ፔናልቲ እንኳን ለማምራት ሁለት ጎል ዩናይትድ ይፈልጋል። ከቴሌሶ ቀይ ካርድ ጋር የተጫዋች ብልጫ አድቫንቴጁን ይጠቀማል ሲባል ጭራሽ የተመራው ዩናይትድ በስድስት ደቂቃ እንዴት ሶስት ጎል አገኘ? የማይሆን የማይታሰብ የማይታለም ማንቸስተር ዩናይትድ ከመንበሩ ከዙፋኑም ዝቅ ብሎም በደሙ በወረሰው የጸና የአሸናፊነት እምነቱ እስከ መጨረሻዋ ሰከንድ የመዋደቅ ጥረቱ ውስጥ በነዛ ሽርፍራፊ ሰከንዶች ፈጸመ የማይረሳ የድል ካምባክ ታሪኩንም በኤሮፓ ሊግ ሩብ ፍጻሜ ያስታወሰ ዛሬም ከኦልትራፎርድ ህልሞቹ ሁሉ እውን ከሚሆኑበት ወርቃማ ማስታወሻው ጋር በእነዛ ሽርፍራፊ ሰከንዶች ለድራማው ተዘጋጀ የጨዋታው ምዕራፍ 114ኛው ደቂቃ ዩናይትድ 4 ለ2 በሊዮን እየተመራ ነው 114ኛው ደቂቃ ላይ ብሩኖ ፔናሊቲ ያስቆጠረ ዩናይትድ 3 ሊዮን አራት ጨዋታው አንድ መቶያ ደቂቃ ደርሷል። ማንቸስተር ላቻ እየታገለ ነው። ጨዋታው ሊጠናቀቅ ሽርፍራፊ ደቂቃዎች ይቀራሉ። ሊዮን መጨፈር ጀምረዋል። ዩናይትድ የቀረው አንድ ሲዝኑ ለማዳን የነበረውንም ተስፋ ምክኗል። ኮሜንታተሮች ማንቸስተር ወደቀ፣ ማንቸስተር ተሰናበተ፣ ማንቸስተር አበቃለት፣ ማንቸስተር ጨረሰ፣ ቻውቻው ዩናይትድ እያሉ ነው። ከኦልትራፎርድ ታማኝ ቀያ ሴጣን ደጋፊዎች በብስጭት እንደ ልማዳቸው በቮድካ ብርጭቋቸው ውስጥ ተደብቀው ከድል ዘመን ወርቃማ የትናንት ማስታወሻቸው ጋር ሊመሰጡ ስቴዲየም እየለቀቁ ነው። የዩናይትድ ተጫዋቾች ለለበሱት ታላቅ ክለብ መለያ ባጅ በሚችሉት መጠን እየተዋደቁ ነው። ዩናይትድ ይዞ በለቀቀው ውጤቱ በመጥፎ ዓመት የቀረች አንድ የሕይወት ዘመን እድል የሩበና ሞሪም ልጆች የጸና ጥረታቸው የማታ ማታ ግን የማይታመነውን ፍሬ አፈራ። 120ኛው ደቂቃ ኮቢ ማይኖ ጎል! ዩናይትድ አራት ሊዮን አራት። ኦልትራፎርድ ቀለጠ። ማንቸስተር ሞቶ ተነሳ። ከሊዮን መረብ የተሳበው ኳስ እንደገና ተጀምሯል። ጨዋታው አብዷል። ረጃጅም ኳሶች ግራና ቀኝ ወደ ጎል ይላካሉ። የዳኛው ፊሽካ ለፔናልቲ ይጠበቃል። 121 ደቂቃ የጨዋታው ሰዓት መቁጠሪያ ያሳያል። ኦ ሃሪ ማግዌር! ኦ ማንቸስተር ዩናይትድ ሌላ ጎል! ዩናይትድ ሌላ የድል ጎል አስቆጠረ። ዩናይትድ ሞቶ ተነሳ። ማንቸስተር ዩናይትድ የማንቸስተር ዩናይትድ ብቻ የሆነውን ነገርም ፈጸመ። የፈርጊ ታይም ፎርሙላ የድል አድባር መንፈስ ማጂክ ዛሬም በዝቅታው ዘመን ከቲያትር ዓለም ከቲያትር ኦፍ ድሪምስ ጨርሶ እንዳልጠፋ ታየ። ይህ ብዙ ላየው ብዙ አሸንፎ ብዙ ለወደቀው ከተራራው ጫፍ ከፍታ እስከ ቁልቁለቱ ለታዘበው የውጤት የያያልነት አባት አድባሩን ሲያጣ የድል ቁልፉ ለጠፋው ማንቸስተር ዩናይትድ መውረድ ብቻ በቀረው መጥፎ የውድድር ዓመት የውሮፓ ሊግን አሸንፎ በቀጥታ የቻምፒየንስ ሊግ ተሳትፎ ታላቅ ለዩናይትድ ክብር፣ ቀጣይ የቡድን ግንባታ ቅኝትም የሚመጥነውን ሽልማት ለማግኘት ወሳኙ ድል ነው። ዩናይትድ ከቲያትሩ ዓለም ከቲያትሮ ኦፍ ድሪምስ ሞቶ ተነሳ። ዛሬም ሕልሞች ሁሉ ፈጽመው ቅዠት ብቻ እንዳልሆኑ በነዛ ሽርፍራፊ ሰከንዶች ከኦልትራፎርድ አሻው ቅጽበታዊ ፍዛደን ግዝምታቱን ቀያይ ሰይጣናቱ ለመፈጸም በፈርጊታይም ፎርሙላ የተሟሸው በታሪክ የአያልነት መንፈስ የተቃኘው ጠንካራው ሜንታሊቲ እንዳላቸው የሩበን አሞሪም ልጆች ከነሰፊ ተነግሮ የማያልቅ ክፍተታቸው አረጋገጡ። ዩናይትድ በደርሶ መልስ አጠቃላይ ውጤት ሊዮንን ሰባት ለስድስት በማሸነፍ የአውሮፓ ሊግ ግማሽ ፍጻሜን ተቀላቀለ። ማንቸስተር ዩናይትድ የማንቸስተር ዩናይትድ ብቻ የሆነውን ነገር የፈጸመበት የፈርጊ ታይም ሬሞንታዳ በነዛ ሽርፍራፊ ሰከንዶች 13 ጎል በደርሶ መልስ ከኦልትራፎርድ ድራማ ብቻ በመልስ ጨዋታ 9 ጎል። እግር ኳስ ምን አይነት ስፖርት ነው? ተአምርና ማንቸስተር ዩናይትድ በዩናይትድ መጥፎ የውጤት ዘመንም ቢሆን የማይነጣጠሉ ዘላለማዊ ወዳጆች አድማጮች፣ ይህ ማንቸስተር ዩናይትድ የማንቸስተር ዩናይትድ ብቻ የሆነውን ነገር የፈጸመበት የእግር ኳስ ትዕይንት ነው። ከኦልትራፎርድ ከቲያትሮ ዓለም ከቲያትሮ ኦፍ ድሪምስ ህልሞቹ እውን ከሚሆኑበት ገናናው መቀመጫ የተፈጸመ ከእልፍ አስተዳድራ ይብደቱ ነጋዴ ስግብግብ ባለቤቶቹ ጋር በተያያዘ ከመንበር ወርዶ ከንግስናዋ ዘግዝቆ በትውልድ የዘመን ቅብብል ጸንተው ከዘለቁ ታማኝ ደጋፊዎቹ ጋር ዩናይትድ፣ ቲያትሩ የመጨረሻው ደቂቃ ተአምሩ፣ እግር ኳሳዊ ጀብዱ የማታ ማታ ተጋጣሚዎቹ ላይ የሚፈጽማቸው ቅጽበታዊ አፍዛ ድንግዝ የካምባክ ምትሃቱ ጭምር ጠፍቶት በውጤት ማጣት ማዕበሉ መካከልም ከነድክመቱ የድል አድባር መንፈሱ የማይታመን የትናንትና ህያዊ አሸናፊነት ሚኒስትር የጸና እምነቱ እንዳለው ከኤሮፓ ሊግሩ ፍጻሜ ታየ። ካን ማንቸስተር ዩናይትድ ስኮር ዘኦሌስ ስኮር አሁን ማንቸስተር መቼም በየትኛውም ፈተናው መካከል የመጨረሻው ፊሽካ እስኪነፋ ጎል ያስቆጥራል። ለድል አሸናፊነት ከፍታው መለያውን በደረታቸው የለጠፉ ተጫዋቾች ሁሉ ለማይቻለው የህይወት ድል ከፍታ ተራራ ተስፋ ሳይቆርጡም ይታገላሉ። ያኔ የተአምር ከየትኛውም ቅጽበት ይፈጸማል። አድማጮች፣ ይህ የፈርጊ ታይም ሬሞንታዳ የመጥፎ የውድድር ዘመን የማንቸስተር ዩናይትድ ወርቃማው ማስታወሻ ነው በእንባና ሳቅ የተሞላ ስቴዲየም በብስጭት ያስለቀቀ፣ ታማኝ ደጋፊዎቹን ምን ይሻለናል ያስባለ ማንቸስተር ዩናይትድ ወድቆም የውድድር ዓመቱን ዝቅታ ለማዳን እስከ መጨረሻዋ ሰከንድ በየትኛውም ተስፋ አስቆራጭ ሂደት መታገል መሞከር እንዳለባቸው በተረዱ ተጫዋቾቹ ተደናቂ ጥረት የተፈጸመ የማንቸስተር ዩናይትድ አሸናፊነት ሕያው ሻራ የሆነው ኔቨር ሴይ ዳይ ስፕሪት ዴኔው የደመቀ የማንቸስተር ዩናይትድ እና የማንቸስተር ዩናይትድ ብቻ የሆነው የሽርፍራፊ ሰከንዶች እግር ኳሳ የተአምር ነው። ከሁለት ለዜሮ መመራት ሁለታቻ ያውም ሊዮን በቀይ ካርድ ተጫዋች ወጥቶበት ተጨማሪ 30 ደቂቃ ዩናይትድ መርቶ ሁለታቻ ያደረገውን ጨዋታ አራት ለሁለት ለቀቀ። ሊዮን ከኦልድ ትራፎርድ ፈነጠዘ። ዩናይትድ አራት ለሁለት እየተመራ ነው። ማንቸስተር ወደቀ። ማንቸስተር ጨረሰ። ማንቸስተር ከብቸኛ የሲዝኑ ተስፋው ተባረረ። ዩናይትድ አሁን ምንቀረው አበቃለት። በዛ የጨዋታ ሂደት ኮሜንታተሮች፣ የጨዋታ ዘጋቢዎች ሁሉ ለዓለም ሚዲያ እያስተጋቡ ነው። 100 ደቂቃ ሊፈጸም ስድስት ደቂቃዎች ከኦልትራፎርድ ይቀራሉ። ዩናይትድ ላቻ እንኳን ሁለት ጎል ይፈልጋል። በ90 ደቂቃ ሊሆን በአስር ተጫዋች እየተጫወተ ሁለት ለዜሮ የመራውን ውጤት ያላስጠበቀ 30 ደቂቃ ሲጨመር ጭራሽ ሁለት ተቆጥሮበት አራት ለሁለት የተመራ ክለብ በቀሪ 6 ደቂቃ ይህንን ተአምር እንዴት ይፈጽማል ተብሎ ይጠበቃል። የማይሆን ሁሉም በዛች ቅጽበት ብዙ ስለተባለው ስለ ውድድር ዓመቱ የማንቸስተር ዩናይትድ የለየለት የሚታወቀው ድክመቱ እየተነጋገረ ነው። በዛች ቅጽበት የተበሳጩ ደጋፊዎቹ ከኦልትራፎርድ ስቴዲየም ለቀዋል። የቴሌቪዥን መስኮቶቻቸውን አጥፍተውም ወደ አልጋቸው ሄደዋል። ቀያይ ሰይጣናቱ የታመኑለት ብዙ ያስፈነጠዛቸው ገናናው ክለብ በዚህ ልክ መንሸራተቱ የለመዱት የህይወታቸው አንዱ መልክ ሆኖ ከትውስታዎቻቸው ጋር ጥጋቸውንም ይዘዋል። 114ኛው ደቂቃ ዩናይትድ ከኦልትራፎርድ ለዩናይትድ በየትኛውም ደካማ አቋም መካከል እስከ መጨረሻው ሰከንድ የመታገልን ጽናት በልባቸው የወረሱ ተጫዋቾች ግራ ቀኝ ከኦልትራፎርድ እየተዋደቁ ነው። ብሩኖ መሪው ነው ካዜሜሮ ተከታዩ ሊዮን ከጎሉ መሃል፣ አራት ለሁለት በእጁ የጨበጠውን ጨዋታ ውጤት ለማስከበር ለአስር እየተከላከለ ነው። 114ኛው ደቂቃ ካዜሜሮ ላይ የተሰራው ጥፋት ከቫር እይታ በኋላ ፔናልቲ። ብሩኖ ፈርናንዴዝ፣ ታማኙ ቀያይ ሰይጣን በየትኛውም የውጤት ዝቅታ ማዕከል ለዩናይትድ ወድቆ መነሳት የሚታገለው ፖርቹጋላዊ ኮከብ ጎል። ዋው ማንቸስተር አቻ ለመሆን ጨዋታውን ወደ ፔናልቲ ለመውሰድ በቀሪዎቹ ጥቂት ደቂቃዎች እየተፋለመ ነው። ሩበን አሞሪም በቴክኒክ ኤሪያው ይንቆራጠጣል። ከሆናና እስከ ማጉዌር፣ ዳሎት፣ ብሩኖ፣ ዩጋርቴ፣ ማይኖ፣ ካዜሜሮ፣ ኤሪክሰን የታላቁን ክለብ መለያ ያጠለቁ ሁሉ ከ100ኛ ደቂቃው በፊት ያገኙትን ኳስ ሁሉ ወደ ሊዮን ጎል እየላኩ ነው። ከብሩኖ 114ኛው ደቂቃ ላይ ከተገኘች ሶስተኛ ጎል በኋላ ለድራማው ጥድፊያው ቀጥሏል። ጎል የለም። ዩናይትድ አራት ለሶስት በሊዮን እየተመራ ነው። አግሪጌት የፈረንሳዩ ክለብ ስድስት ለአምስት ይመራል። የማንቸስተር ዩናይትድ ዘመን ተሻጋሪ የትናንት እልፍ የአሸናፊነት ታሪክን የዋንጫዎች ዘመንን ምናልባትም በቤተሰቦቹ እየተነገረው ከማደጉ ውጭ የማያውቀው ይልቁንስ በማንቸስተር ዩናይትድ የዝቅታ ያለፉት 12 ዓመታት ጉዞ ይህንን ዓለም እንደተቀላቀለ በለጋ ዕድሜው ከቴሌቪዥን ቀጥታ ስርጭቶች ፊት የሚታየው አንድ የዩናይትድ ታዳጊ ደጋፊ 117ኛው ደቂቃ ላይ የክለቡን ሽንፈት በጸጋ ለመቀበል ተስኖት ከኦልትራፎርድ ሰማይ ስር የዩናይትድ መለያን እንደለበሰ በእንባ እየታየ ነው። 120ኛው ደቂቃ የዳኛው ፊሽካ እየተጠበቀ በካዜሜሮ ብስለት ወደ ማይኖ ያለፈችውን ኳስ ኮቢ ማይኖ በላቀ ኳሊቲው ተጠቅሞ ጎል አደረገ። ዩናይትድ አራት ሊዮን አራት። ኦልትራፎርድ ቀለጠ። በነዛ ሽርፍራፊ ሰከንዶች ማንቸስተር ሞቶም ተነሳ። የፈርጊ ታይም ሬሞንታዳው ዩናይትድ ናች አደረገ። ኦልትራፎርድ በቡድናቸው ቅጽበታዊ ተአምር በፈነጠዙ ደጋፊዎች ጩኸት ከውስጥ ከውጭ ተናውጧል። የፈርጊ ታይም ሬሞንታዳው ዩናይትድ ናች አድርጓል። አሁን ከቲያትሩ ዓለም ከቲያትሩ መድረክ ቢያንስ ማንቸስተር ዩናይትድ የውድድር አመቱን መጥፎ ማስታወሻ ለማዳን ሬድ ዴቪልስ ለፔናልቲ ድራማው በደስታ መካከል እያሰቡ ነው። ኦናና ዛሬ ከሰናል የሚጠበቀው ቀጣይ ድራማ በዛሽ ቅጥበት ከማይኑ 120ኛው ደቂቃ ያቻነት ጎል በኋላ 121ኛው ደቂቃ ከሊዮን መረብ ተነስታ ከመሃል ሜዳ የተጀመረችው ኳስ በጨዋታው ኮከብ ብራዚላዊ ካዘሜሮ ወደ ጎል ተሻማች፣ ሃሪ ማጓየር ጎል! ማን ይህንን ጠበቀ? ማን ይህንን አሰበ? አሁን ከኦልትራፎርድ አቅጣጫ የሚሰማ ጩኸት ማንቸስተር ከተማን ከእንቅልፍ ቀሰቀሰ። ምን አይነት ጉድ ነው! ምን አይነት ተአምር! እንዲህ አይነት ምሽቶችን እያስታወሱ ከመቆዘም ውጭ የክለባቸው እግር ኳሳዊ ድራማን የዘነጉ የዩናይትድ ደጋፊዎች ከሃሪ ማጓየር ጎል ጋር ጨርቃቸውን ጥለው ፈነጠዙ። ኮሜንታተሮች ቃል እስኪያጥራቸው ጮኹ። ማንቸስተር ዩናይትድ ወድቆም በዝቅታው ዘመንም የካምባክ ንጉስ መሆኑን በወሳኙ የአውሮፓ ሊግ ሩብ ፍጻሜ ጨዋታ አሳየ። ቲያትሩም ከቲያትር ኦፍ ድሪምስ ህልሞቹ ላሁን ከሚሆኑበት ገናናው መቀመጫ ኦልድ ትራፎርድ በነዛ ሽርፍራፊ ሰከንዶች ተፈጸመ። በስድስት ደቂቃ ሶስት ጎል ከአራት ለሁለት ወደ አምስት ለአራት አድማጮች ይህ የማንቸስተር ዩናይትድ በኔቨርሴዳይ ስፕሪት የማይፋቅደ ኔው የተፈጸመ የፈርጊታይም ሬሞንታዳው አይረሴው ገድል ነው በስድስት ደቂቃ ሶስት ጎል ከአራት ለሁለት ወደ አምስት ለአራት የሽርፍራፊ ሰከንዶች ተአምር። ይህ ማንቸስተር ዩናይትድ የማንቸስተር ዩናይትድ ብቻ የሆነውን ነገር የፈጸመበት እግር ኳስ ላይ ተአምር ነው። ዩናይትድ በዝቅታው ሰዓትም ከድል አሸናፊነት መንፈሱ ጋር የማይቻለውን ለመፈጸም በሚጥሩ ተስፋ የማይቆርጡ ተጫዋቾቹ ሌላኛው በታሪክ የሚዘከረውን የካምባክ ጀብድ ፈጸመ። በስድስት ደቂቃዎች ሶስት ጎል 114ኛው ደቂቃ ድረስ 4ለ2 ይመራ የነበረው ማንቸስተር 121ኛው ደቂቃ ላይ አምስት ለአራት እየመራ ነው። ማን ይሄንን ያምናል? የፈርጊ ታይም ሬሞንታዳው ታዳው ከቲያትር ኦፍ ድሪምስ ህልሞቹ እውን ከሚሆኑበት ኦልድ ትራፎርድ ሩበን አሞሪም ይህ የማንቸስተር ዩናይትድ እውነተኛው መገለጫ ነው። ታሪካችን ይህንን ይነግረናል። በየትኛውም መጥፎ አቋማችን መካከልም ቢሆን ለድል እስከ መጨረሻዋ ሰከንድ በጸና አቋም የጋራ ህብረት፣ በአንድነት ተዋድቀናል። ማንቸስተር ዩናይትድ ማለት ይሄ ነው። ገናና ታሪኩ፣ አሸናፊነቱ፣ የመጨረሻ ደቂቃ ተአምሩ የዚህ ታላቅ ክለብ መለያው ገጽ ነው። አውቃለው በዩናይትድ ልክ እየተጓዝን እንዳልሆነ። አሁን አውቃለሁ ለማንቸስተር የሚመጥነውን ነገር እያሳየንም አደለም። እረዳለሁ በብዙ ፈተና ጫናዎች ውስጥ እነዚህ ተጫዋቾች እየለፉ ነው። ይህንን በዩናይትድ የጸና የአሸናፊነት መንፈስ ሰንቀው የማይቻለውን የፈጸሙ ተጫዋቾቼ ዛሬ ምሽት ድንቅ ነበሩ። በዚህ ልክ ወደዚህ ክለብ ከመጣው በኋላ እንዲህ አይነት የደስታ ጩኸት ከስቴዲየም ሰምቼም አላውቅም። ሩበን አሞሪም ወደ እንግሊዝ ከመጣ በዚህ ልክ በደስታ ሲፈነጥዝ ያልታየው ፖርቹጋላዊ አሰልጣኝ ለዩናይትድ ዳግም ከፍታ ተስፋ በመጥፎ የውድድር ዘመን ማስታወሻ ዩናይትድ ሲዝኑ ለማዳን በኤሮፓ ሊግ ለያዘው ታላቅ የውጤት ዓላማ የተፈጸመው የማይታመን ድልን አሞሪም ለዩናይትድ የነገ ከፍታ ወሳኙ ምሽት ብሎታል። ትጋታችን ይቀጥላል፣ በጸና እምነታችን፣ ጠንካራ ስራችን፣ ሁሌም ታላቁ ማንቸስተር ዩናይትድን የሚመስለውን ለድል ተስፋ ሳይቆርጥ በህብረት በየትኛውም አጋጣሚ ውስጥ ተዋድቆ ተአምር የሚፈጽመው ዩናይትድን ዳግም መፍጠር መመለስ ነው አላማችን፣ ለነገውም የውጤት ጉዞ ተስፋችን፣ የትናንትና የገናናው ክለባችን ታሪክ ሁሌም እያገዘን ይቀጥላል ሲል አሞሪም ተናግሯል። የማይታመነውን በዩናይትድ ኔቨር ሴዳይ ስፕሪት ዴኔ ምርጡ ምሽትን ከቲያትሮ ዓለም ቲያትሮ ኦፍ ድሪምስ የፈጠሩ ተጫዋቾቹን ሩበን አሞሪ ማወድሷል። ይህ ብዙ ላየው ብዙ አሸንፎ ብዙ ለወደቀው ከተራራው ጫፍ ከፍታ እስከ ቁልቁለቱ ለታዘበው የውጤት የያያልነት አባት አድባሩን ሲያጣ የድል ቁልፉ ለጠፋው ማንቸስተር ዩናይትድ መውረድ ብቻ በቀረው መጥፎ የውድድር ዓመት የውሮፓ ሊግን አሸንፎ በቀጥታ የቻምፒየንስ ሊግ ተሳትፎ ታላቅ ለዩናይትድ ክብር ቀጣ የቡድን ግንባታ ቅኝትም የሚመጥነውን ሽልማት ለማግኘት ወሳኙ ድል ነው። ዩናይትድ ከቲያትሩ ዓለም ከቲያትር ኦፍ ድሪምስ ሞቶ ተነሳ። ዛሬም ህልሞች ሁሉ ፈጽመው ቅዠት ብቻ እንዳልሆኑ በነዛ ሽርፍራፊ ሰከንዶች ከኦልትራፎርድ ዋሻው ቅጽበታ የአፍዛ ደንግዝ ምታቱን ቀያይ ሰይጣናቱ ለመፈጸም በፈርጊታይም ፎርሙላ የተሟሸው በታሪክ የአያልነት መንፈስ የተቃኘው ጠንካራው ሜንታሊቲው እንዳላቸው የሩበን አሞሪም ልጆች ከነሰፊ ተነግሮ የማያልቅ ክፍተታቸው አረጋገጡ። ዩናይትድ በደርሶ መልስ አጠቃላይ ውጤት ሊዮንን 7ለ6 በማሸነፍ የአውሮፓ ሊግ ግማሽ ፍጻሜን ተቀላቀለ። ማንቸስተር ዩናይትድ የማንቸስተር ዩናይትድ ብቻ የሆነውን ነገር የፈጸመበት የፈርጊ ታይም ሬሞንታዳ በነዛ ሽርፍራፊ ሰከንዶች